ቪዲዮ ስትመለከቱ ላይክ አድርጉ ሼር አድርጉ ለሌላ ሰው እንዲደርስ ድንቅ የሆኑ ተማሪዎችን እያቀረብንላችሁ የምንገኘው የኢማሙ ሻፊ መርከዝ ተማሪዎች የድንቅ ልጆች በኢስላም ፕሮግራም አቅራቢዎች ነን ዛሬ እንደምትመለከቷቸው እንግዶች አሉ እስቲ እነሱ ጋር የተወሰነ ቆይታ አድርጋለሁ አሰላሙ ዓለይኩም ወራህመቱላ ወበረካቱ እንዴት ነሽ ደህና ነሽ ሰላም ነው ጠፋሽ በሰላም ነው

ሰላዋ ሰላዋ ዑስማን ማሻአላህ፣ የእኔ ጎበዝ ስንት ዓመትሽ ነው? አምስት ዓመቴ እ ቁርኣን ምንድን ነው የምትቀሪው ቃይዳ? ቃይዳ ጀግና አንቺ ጎበዝ ነሽ። ሰላሙ ዓለይኩም ወራሕመቱላሂ ወበረካቱህ። ወዓለይኩም ሰላም በይ እ ትፈራለች። በቃ ሌላ ቀን ትመጫለች። ዛሬ ይለፍሽ። እሺ በቃ እሺ የጀማል ልጆች ፈሪ ናቸው እ እንደዚህ ይፈራሉ ማለት ነው። በቃ እነሱን ያቸው፣ እንዴት እንደማይፈሩ ጠጋ በዩስ አፍሲ ወደዚህ አዩ። እነዚህ አይፈሩም፣ ጀግና ናቸው። ለምንድን ነው የሚፈሩት ግን? ሰልዋ አንቺ ትፈራለሽ? ለምን ይፈራሉ እነሱ? መፍራት የለባቸውም አደለ? አ ሰላም ዓለይኩም ያዥ ደናነሽ እንዴት ነሽ? ደህና ነሽ? ይባላል አዎ፣ ይባላል ዩስራና ፍርዱስ ፈሩ። ለምን ይፈራሉ? መፍራት አለባቸው የለባቸው። ይሄ ምንድነው? አይንሽ ላይ ወጣው ፊትሽ ላይ ምናምን ምን ይባላል? ቲንካሮት ቲንካሮት ቲንታሮ መድኃኒት የለውም? አለው። ስቀባ አልወጣም። መቼ ነው የምትወስጂው? መድኃኒት ታደርጎልሻል እንዴ አመጣልሻለሁ ብሏል። ከዛ ትሽሪ አለሽ አደለ? ያማል እንዴ ግን ያምሻል? ስትነክ ያማል። አይንሽ ሊያጠፋ ስለሚችል መድኃኒት አባትሽ ቶሎ ያደርግልሽ። ማሻላ ምንድን አሁን እስቲ ቁርኣን ትቀሪልናለሽ? ትንሽ የፈለግሽውን ቅሪ እስቲ። አይዞሽ አውዝ ቢላ ብለሽ ጀመርና ቀሪ አቀሪ? ሌላ ጊዜ ዛሬ አቀሪ? ተናገሪ ያፍሲ ዛሬ አትቀሪም? መቼ ነው የምትቀሪው? እስቲ ሌላ ጊዜ ነው። አሁን አሁን ትንሽ ትቀሪያለሽ? እስቲ ቅሪ እዛ እያየሽ ቀሪ ነው የምትቀሪ። በይዝች ታቂዋለች እ በ ሌላ በየዝች የምታቂው አታ ነው ቁል አላሁ አሐድ ምናምን አታቂም። በቃ ሌላ ጊዜ ትቀሪልናለች። ም አንቺ ሳቃይዳ ነው አደል የምትቀሪው? አንቺ ሌላ ጊዜ ፕሮግራም ታቀርቢልናለች። አትፈሪምማ አንቺ ጀግና ነች። በስ እን አንበሳ አንቺስ ትፈሪያለሽ? ለምንድን ነው የሚፈሩት? ሌሎች መርከዝ ላይ ሲመጡ እዚህ መድረክ ላይ ሲመጡ እኔ አላቅም አለ። እሺ፣ አሁን አሁን መፍራት የለባቸው ማለት። በቃ አሁን ሰዓት ስለደረሰ እንዳይመሽ ወደ ቤት እንገባና ሌላ ጊዜ ፕሮግራም ሰጣቸዋለሁ፣ ታዘጋጁና ታቀርባላችሁ። መይሰራሳ ወዷና አሟት በቃ አላህ ያሽራት። እሺ አላህ ያሽርሽ ተብሉቱ አዱአ ተደርጎልሻል። በያትሽ ግቡ ሄዱ በቃ ሄዱ። እናንተም ሌላ ጊዜ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የዙልፊቃር ቲዩብ ተከታታዮች እንደዚሁም የድንቅ ልጆች በኢስላም ፕሮግራም የምትከታተሉ እንደምን አላችሁ? አልሐምዱሊላህ፣ እኛ ጋር በጣም ደህና ነን። እንደሚታወቁ ሳምንታዊ የሚሻፍር መርከዝ ተማሪዎች የሚያቀርቡላችሁ የድንቅ ልጆች በኢስላም ፕሮግራም እነሆ ዛሬም ጀምሯል። ከመድረክ ላይ እንግዳ አለኝ። እንግዳ ጋ የተወሰነ ቆይታ አድርጋለሁ። ለቤቱ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ሁልጊዜ ቪዲዮ ስትለቅ ለምንድ ነው ቶሎ ቶሎ የማይደርሰን ብላችሁ ለምትጠይቁት ሰዎች እናንተ ሰብስክራይብ ስታደርጉ ኖቲፊኬሽኑን ተጭናችሁ ስታበቁ ኦል የሚለውን አብሩ። እሱን ካበራችሁ ቪዲዮ በለቀቅኩ ቁጥር ሁሉ ይደርሳችኋል ማለት ነው። ቤተሰብ ስትሆኑ ሁል ጊዜ እኛ ቪዲዮ እንዲደርሳችሁ በዚህ መልኩ ማድረግ ትችላላችሁ ዛሬ እንግዳይ ጋ እንግዲህ ቅድም እንደነገርኳችሁ ሰላም አሌይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም ወራህመቱላሂ እንዴት ነህ ደህና ነህ አንተ ያው ፌመስ ሁናሃል ፌመስ ማለት ታዋቂ ሁናሃል በቁርአን ስታቀርብ ተመልካቾች ወደውሃል በጣም እኔ በኔ ቻናል ላይ ከምትለቀቅ የበለጠ ሌላ ቻናል ላይ በጣም ብዙ እንደታየህ ነው እያየው ያለሁትና ነገራቶቹን ችግር የለውም፣ እኛ ኸይር ነገር እስከሆነ ድረስ ከአጅሩ አላህ ስብሃነሁ ወተዓላ ተቋዳሽ አላህ ያድርገን። አንተ ደህና ነህ? ባለፈው መርከዝ ተፈትነሃል? አንተ አልተፈተንክም? አስበህ ነበር እ መቼ መርከዝ ለመግባት እቅድ አለ? መቼ፣ አላህ ካቆየኝ ለሚመጣ ቀጣይ ማለት ነው ኢንሻአላህ መልካም።

እንዴ ባለፈው ሙሐመድ አብዱሰመድ የቀራውን ቀረጽከው ማለት ነው። እሱም ባገኘሁት ደግሞ አሁን አንድ ፕሮግራም አዘጋጅቼ ያንን ልጅ ሲቀርጸኋል እኔ በአንድ መድረክ ላይ ተገናኝታችሁ ቀርቶ ነበር አንተም ቀርተህ ነበርና አይተዋል? ፕሮግራሙ የተለቀቀው አላየሁም። ያሰላም የአሁኑ አንተ ደግሞ ድምፅ አሁን የቀራው በቀደም የቀራው ልዩ ነበረ፣ በጣም አጃኢብ የሆነ ማለት ነው። እና ማየት ትችላለህ እሱን ቀርጸሃል፣ ግን አላስቸገረህም? እኔ ሞከርኩት ግን ቢያለኝ ልበለው እንዴ ትንሽ። በነገራችን ላይ ቁርአንን ብዙ ድምፅ መቀረስ ከቻልክ በዚህ ብቻ ማቆም የለብህም መቀጠል አለብህ። እሺ ምክንያቱም አላህ ነው የሚሰጠው፣ ምርጥ ድምፅ የሚሰጠ አላህ ነው። ስለዚህ አንተ ደግሞ መጠቀም ያለብህ አንተ በብዙ አይነት መቅራት ግን ያንኛው ድምጽ እንዳይጠፋብህ። እሺ ይሄን ነው ምክር፣ ይሄን ነው ምክር የምሰጥህ። ያው ተመልካቾች እንግዲህ እንደዚህ ያሉ ልጆችን የተለያዩ ተሰጦ ያላቸውን አንድ ሰው ሆኖ እንደ አስር ሰው መቅራት የሚችልን ሰው ማበረታታት፣ ከጎኑ መቆም አለባችሁ። ኢንሻአላህ ደግሞ በቀጣይ ረዘም ያለ ሱራ አዘጋጅቶ ይመጣል። በነገራችን ላይ ግን እየተወቀስክ ነው፣ እየወቀሱ ነው ሰዎች። ለምን አትልም እኔ ስለ ነው እንደምትለው፣ ለምን ለምንድን ነው የሚያሳጥረው ቁርአን ሲቀራልን፣ እስቲ ንጋ። እኔም እኮ ግራ ገብቶኛል። ግማሽ አንዳንዴ ወደ አንድ ፊት ጠጋ ታደርገውና ትቶዋለ። ለምንድን ነው የምታሳጥረው? ትክክለኛ ምክንያትን ለተመልካቾች ነገር። ምክንያቱም እኔ እየቆረጥኩ አንተ ከት እያረክ ነው እንጂ እሱ ብዙ እየቀራ ነው። አሉ ነው እንዴ? ይሄው ጠይቁት። አላስፈራራሁትም። እሱ እየቀራትን ነው ለእናንተ አመጣል። ለምን እቆርጠዋለሁ እኔ ራሱ ብዙ ሲቀራ እንዴት ደስ እንደሚለ አልቆርጥም። ከታል አድርገው እና ምክንያት ምንድን ውስጥ እየተመቸኝ አይደለም፣ እየተመቻ አይደለም ለማዘጋጀት ስለዚህ ምቾት ውሰድና አዘጋጅ። ከኛም ደግሞ የሚያስፈልግ ነገር ካለ ትነግረናለህ፣ እኛ በደንብ አርገን እናዘጋጃለን። በደንብ አርገ በዛ ድምፅ እንዳውም ሙሉ አራህማንን መቅራት አለበት ሁላ እያሉ ነው ሰዎቹ ሰላሳ ጁዝ መቅራት አለበት እያሉ፣ እና በደንብ አዘጋጅ። ሌላ ጉንፋን ይዞኛል መሰልና፣ ሌላ የምትጨምርል ነገር አለ? ይሄው ነው የመጨረሻ ምክር አለ? የለም፣ በደንብ ከዚህ በኋላ በደንብ አድርገህ አዘጋጅተህ ረዘም ያለ ሱራ ካላመጣ አላቅርብም። ትስማማለህ? በዛ መልኩ ተመልካቾች፣ ይመጣል ረዘም ያለ ሱራ ይዞላችሁ እንደሚመጣ ተስፋ አድርጋለሁ። አሁን የነበረውን እሱ ጋር ፕሮግራም እዚሁ እናበቃለን። ሰላሙ ዓለይኩም ወረህመቱላሂ ወበረካቱ።